አሁን ላይ በፍጹም ናርዶስ ይቅርታ ልታደርግልኝ አልቻለች። በፍጥነት ግን አስተካክላለሁ። እሺ ታዲያ ለወደፊት መቼ ነው የምታስተካክለው? ትንሽ ቀን ብቻ ጨምሬል። ትሰማኛለህ? እኔ በጊዜ የሚቀልድ ሰው በጭራሽ። ያን ሁሉ ገንዘብ የምከፍለህ እኮ እንድትዝናናበት አይደለም። ሰማኝ። ቶሎ በጊዜ እንዲያልቅ እፈልጋለሁ። ካልሆነ ግን እንጋጫለን። እሺ ችግር የለም አስተካክለዋለሁ። ችግር የለውም አትበለኝ። ችግር ባይኖረው ኖሮ አንተ ባላስፈለግከኝ ነበር። እሺ ክትትሉንስ በደንብ እየተከታተልካት ነው? እስካሁን እየሄደች ያለችው ከዛ ከቫንዳም ጋር ብቻ ነው። ስለ እሱ ልጅ ማንነት ማጣራት ፈልጋለሁ። በደንብ ተከታትለህ እንድትነግረ እሺ? አለቀ፣ አጣራል ይሁና። የትኛውን ለመንገዳችን አስጊ የሆነ ሰው በዙሪያው መኖር የለበትም። እኛ ላይ ችግር የሚያመጣ ከሆነ በጊዜ መወገድ አለበት። እንዳልሹ አደርጋለሁ። ስልክህን በጭራሽ እንዳትዘጋ፣ እሺ? ሰላም ኖቴ፣ ማርታ ናት። እንዴት ማለት እማማ፣ አልገባኝም። እንደው እናቴ፣ ምን ብዬ እንደማስረዳዎት አለቅ? ግን እቺ ያሳከመችኝ ያሏት አክስቴ ምግባሯ ሁሌ የሰይጣን ሆኗል። አይ እንደው ለመናገርም ይከብዳል። ግን ከወንጀል ያለፈ ድርጊት አልሰራ ብላለች። እናም ይህንን ማርታ ስላወቀችባት ጥምድ አርጋ ይዛት እያስፈራራቻት ነው። እኛ እኮ አሳስረናት እንዴት ሆና እንዳመለጠችውላ አናውቅም። እና እናቴ አደራዎትን መታከሚያዎትንም ከሆነ እኔ እልካለሁ፣ ግን ደግሞ እሷን እንዳያናግሯት። አሁን እናቴ አሳስረናትም እኮ ከህግን ያመለጠችው እንዴት ግን ማርታ አልነገረችሁት ነው እነሱ አልነገሯትም። በቃ እናቴ ከእንግዲህ ቤት ደውልሎትም ስልኩን እንዳያነሱ አደራ። እኔ የተወሰነ ፍራንክ ልክልሎታለሁ ለህክምናውም ይሆኑታል። ወይ ናዲ ያው እዚህ ነኝ እያጸዳሁ ነው ምን ፈለግሽ አንድ አንዴ የምስራች አለሽ ወደ በኋላ አካባቢ እነግርሻለሁ ኧረ ተይ እንጂ ናዲ ለምን ወደ የሚቆርጠኝ ታደርጊኛለሽ በያው ነገርኝ እንዴ እሱማ አይነገርም ከተነገረ ታዲያ ምን ሆነ የምስራችው እንደዛ ነው ነገሩ አይ እንግዲህ ሰርፕራይዝ እኮ አይነገርም አሁን ካልሰማሁትማ በቃ ይቅርብ ይቅርብ እኔ ምልሽ ማርቲ ያኔ አክስቴን ለመቅደም ስትሞክር። ምንም አይነት ማስረጃ በስልክሽ አላሽም? እንዴ አይን አድጌ ስልክ ታውቂያት አይደል እንዴ፣ በዛ የትንስልግን እንዴት አድርጌ ድምፅ እቀዳለሁ? ደግሞ እንዴት ብዬ ቪዲዮ እቀርጻለሁ? ለነገሩ ልክ ነሽ። ግን ደግሞ መፍጠን አለብን። ጊዜያችንን ተጠቅመን መረጃ ካላገኝ የት ነቃብን ትችላለች። ያ ደግሞ ለእኛ ጥሩ አይደለም። እኔም እኮ ናድዬ እሷን በነፃነት እንዳጋባት እናቴን ይዛታለች ደግሞ ሴትዮዋን ተቀጠለች ሴጣ እናት እናቴን የሆነ ነገር ለማድረግ በቃ ይኸው ሰበብ እየፈለገች ነው። ማርትዬ ስለ እናትሽ አታስቢ፣ ያስተካክሏለች። ናርድዬ ቆያ፣ አንቺ እንዴት አድርገሽ ልታስተካኪ ነው? እናቴ ወንድሜ እኮ እንደ ድሮ አይደሉም፣ ፍጹም ተቀይሯል። ማንንም አያዳምጡም። ማርትዬ ማርትዬ፣ አትጨናነቂ። እናትሽኮ ከሳምሪ ይልቅ እኔን ነው የሚያውቁት በዛ ላይ ደግሞ ይሰሙኛል። ተናርድዬ ደግሞ አንድ ስህተት ተፈጥሮ ሳምሪ ብትሰማ ጥሩ አይሆንም ይታወቅብናል። አታስብ አታውቅም፣ ማርዲዬ ሳምሪ ይህን ነገር ብትሰማ እናቴን ትገልብኛለች። ደግሞ እነሱ ቀልቃሎች ናቸው ያወራሉ። እሺ በቃ እሱ ለእንት ይህ ጉዳይ ትንሽ ከባድ ነው እና ደግሞ ጥንቃቄ ይፈልጋል። እሺ ማርዲዬ እና ቆይ ከዚህ በኋላ ምንድን ነው ማድረግ ያለብን? ለጊዜው መረጃ እንሰብስብ፣ ከዛ እናቴን ከሳንብጅ እና እናውጣትና ለህግ እንሰጣታለን። በቃ እ ብቻ ግን አልፍጠል ምን ሆነ? ሻል ማለት ነው? እንደውን አድዬ አንድ ነገር ላሰማሽ ነበር፣ ግን ደግሞ የእኔ ቆንጆ ስሜትሽን እንደምትቆጣጠር የፋክሽ ቃል ግቢል። ምን ብዬ ነው ቃል የምገባልሽ? ፋክሽ ናድዬ፣ እኔ ይህን ነገር የማደርገው ጠንካራ የምትሆኝ ከሆነ ብቻ ነው። አለም ዘና አንድዬ፣ እናቴ እየተቀልጥበኛል እጅ እናቴ አጣታለሁ። እሺ ቃል ገብቻለሁ። ማርቲ፣ ይህንን ድምፅ ማስቀዳሽ ያለ ምክንያት አይደለም። ማንም ሰው የኔ የሞት ምክንያት የገዛ እህቴ ሳምሪ እንደሆነች ብነግረው አያምንሽም። ለዛም ነው ይህንን እንድትቀጂ ያደረግኩት። ሳምሪ ብዙ ጊዜ ልትገለኝ ሞክራ እምቢ ብሏታል። አሁንም ለእኔ ነገር ግን እሺ የእኔ ቆንጆ ይበቃሻል። ጠንከር እኮ ነው ማለት ያለብሽ። እንዴት ብዬ ልጠንክር ማርታ? እናቴን በገደለችበት እጆቿ ነበር እኮ ስታጎርሰኝ የኖረችው። ይገባኛል ናርዲ፣ ደግሞ የእጇን ታገኛለች አይቀርም ብቻ እንጂ ጠንከር በይ። እናቴንም አገላ እሷ በህይወታ ስርዓት ኖረ ማለት ነው። ናርድዬ ምን አስበሽ ነው? እገላታለሁ። በስምጣም ለመንፈስ ቅዱስ ናርድዬ፣ ሰው መግደል እኮ ኃጢአት ነው። ታዲያ እሱ የኔን እናስገል፣ ጽድቅ ነበር አደይዬ? በእነዚህ አይነት መንገድ አይሆንም። ደግሞ ቅድም ቃል ገብተሽልኛል። እና ማርቲ ቆይ፣ ምንም መደረግ የለባትም እያልሽ ነው? አይ፣ እንደዛ ሳይሆን እናቴን ከእጇ የምናስወጣበትን መንገድ እንፈልግና ይህንን መረጃ ሊያክ እንሰጣለን። ግን እስከ ዛሬ ቆይ፣ ይህንን ሁላ እያወቅሽ ለምን ዝም አልሽ? ምን ላርግ እናደይ፣ እናትሽ በቃል አስራ ይሞተች እኔ አንድ ነገር ማድረግ እንደው የእናትሽ ነፍስም ፈጣሪ ምንድን ያስምብኛል? ቢያንስ ብታሰሚኝ ጥሩ ነበር። እናትሽ እኮ እንዳላሰማሽ ነበር የፈለገችው። እኔም ቃል ቃሌና ፍርሽ እኮ ነው ያሰማሁሽ። ደግሞ አይታወቅም፣ ምናልባት ሆነ ነገር ሊፈጠር ይችላል። አሁን መረጋጋት ነው ያለብሽ እናድዬ። በቃ ምንም እንዳልተፈጠረ ማስመሰል። ይቅርታ ማርቴ፣ እኔ ይህንም ማድረግ አልችልም። እሷን እያየሁ ጤነኛ መሆን አልችልም። በሰሪ ቃል ከብተሽልኛል ነበር ደግሞ ያን ለማድረግ የግድ ይለናል። ማርቲ እሷ እኮ የእናቴ ገዳይ ናት እናትየው ቃለው በጣም ነው የሚከብደው፣ ግን ደግሞ ትንሽ ቀን ነው ለምናሽ ነው አይደ አሁን አድዬ፣ አለበለዚያ እናቴ ትገልብኛለች። እሺ እናት ሽን እኔ ቅድም ወርቻቸው እና የመስራች ያልኩሽም እሱ ነው። ደግሞስ ምን ብለሽ አውራሻት አክስታ መጥፎ ሰው እንደሆነች አንጂን ጎድታሽ ታስራ ከስር እንዳመለጠች ነው እሳቸውን የሚቀርበቻቸው፣ አንቺን ለመጉዳት እንደሆነ ነገርኳቸው። ከዛ የህክምናውንም ብር እኔ እልክልዎታለሁ፣ እሷን ግን ዳግመኛ እንዳያወሯት አልኳቸው። ናርድዬ፣ እናቴና ወንድሜን አታውቂያቸውም። በጣም ቀልቃላ ሰዎች ናቸው፣ ያወራሉ። ምን አለበት ለእኔ አማክረሽ ቢሆን። ናርድዬ፣ ምንም አይፈጠርም። ብቻ ግን አሁን እችን ሴጣን የእጇን ይስጣት። ልክ አልሰራሽም ናት ልክ አልሰራሽ ምን አለበት አማክረሽም ቢሆን የእኔን ስልክ እንኳን ነው ያነሱ እስኪ አንቺ ደውላቸው እሺ ያለው እስኪ ለሱ ደውይለት። ይጠራል፣ ግን አይነሳም። እግዚአብሔር እንደው ፈጣሪ እናቴን ጠብቃት። እግዚአብሔር እንደው ምናደ ፈጣሪ መንበደልኩ ማርቲ ተረጋጊ እንጂ የተፈጠረ ነገር እኮ የለም። እስኪ ተይ ና እስኪ ተይ። ያለ ምክንያትማ ስልክ ላለ ማንሳት እንደዛ አይሆኑም ነበር። በእርግጠኝነት የሆነ ነገር ተፈጥሮ መቀናት የሆነ ነገር ሆናለች። መልካም መልካሙን ማስብ እንጂ። መልካሙን ማሰብ ምን ጥቅም አለው ብለሽ ነው? ምን ጥቅም አለው? ማርቲ ጭንቀትሽን አይቼ እኮ እንደ ራሴ ጭንቀት ስላሰብኩ ነው። እኔ እንደዛ ያደርግ ማማን ተብሎ ይነገራል? ምንስ ተብሎ ይወራል? ምን ምን አደረገው? እኔ ያንተ ፍጥረት አይደለሁም። አምላኬ ግን አላሳዝነ ምነው ስቄ ናበዛ እሺ ወይ? እባክህን ሂድ እንዴ። ወዴት ነሽ? ብቻዬን መሆን እፈልጋለሁ። ከባድ ስለተሰራው የማርታን እናት ገደልኩ። ደግሞ በምንም ነገር እርግጠኛ ሳንሆን ሳምሪ ፊት ምንም ነገር እንዳታደርግሽ ሳምሪ ሳምሪ ሳምሪ አይ ሳምሪ ምን አይነት ጨካኝ አረመኔ ሰው ነሽ ግን የእውነት አንቺ አክስቴ ነሽ አማኑሽ እንዴ ምን ነው ችግር አለ እንዴ አዎ ጭንቅላትሽን ያተኩሳል ሀኪም ቤት እንሂድ እንዴ አይ እረፍት ላድርግበት እና ይሻለኛል ይሻላል እናቴ አዎ ይሻለኛል ማርታ፣ ማርታ። አቤት፣ ነይ። ቆይ ግን በዚህ ልክ አስመሳይነቱ ከየት ነው ያገኘሽው? ቆይ አሟት የለ እንዴ? ለምንድን ነው የማትንከባከቢያው? ለምንድን ነው ከልጅቷ አጠገብ የራቅሽው? እዚህ ቤት ያለሽው በእሷ ምክንያት መሆኑን ረስተሽው ነው። የኔ ቆንጆ ምን ይሰራልሽ? አረ ምንም አያስፈልግም፣ ይሻላል ስለም አያስፈልገኝ ነው። አትገትሪኝ። በቃ ጠንካራ በይ። ለበሽታ ደግሞ እጁ መስጠት የለብሽም። አንቺ ደግሞ የእናትሽ ልጅ ነሽ። እናትሽ ደግሞ ጠንካራ ነበረች። የእናት ልጅ ነኝ። ምንም የሚያቅታኝ ነገር አይኖርም። ም ነናር ለማንኛውም

ለምታሰሯ እኮ ነው። አሁን ብዙ ችግር እየፈጠረብኝ ያለው የወጣ ለምን ገቢ

ታቆሚ ነበር ይመስለኝ። ይቹላት ወይስ በጣም አንቺ ውሻ፣ እናትን ገለሻት? አፍሽን አዘገን ወኪ። ሞኝ አይደለሁም እንደዚህ የጠቀመችኝና የምደበርባትን ሴት ባንዴ የምገላት ይመስልሻል? እና ምንድን ያደረግሻት? ያደረግኳትማ መቼም ምስኪን መዋኛል። ከአሁን ሰዓት ጀምሮ አይነሽም ከእናቴ ላይ አንሺ፣ አለበለዚያስ ታስዥኛለሽ። በጣም ሞኝ ሞኝ ሞኝ ከሆነሽ እስኪ አድርጊው አሳይ። እንደማደርገው እንደማያደርገው አሳይሻለሽ። ፉከራ ብቻውን ምንም ዋጋ የለውም። እስኪ አድርገሽ አሳይ፣ ፉከራ እንደሆነ እና እንዳልሆነ ቶሪናፋ ጥሩ ስሜት ላይ አይደለው። እደውልልሃለሁ። አሁን ማውራት ስለማልፈልግ ነው። ደውላለው አልኩ ካልል እንዴ! ይነሳል እባክሽን፣ ይቅርበኝ። ያ ች ታሽ የእውነትሽን ነው አሁን አርድዬ? እውነቴን ችን ቆይ፣ አንቺ ይህንን በምን አወቅሽ? ቅድም ሆልሽ ሳምራዊት ክፍሬ መታ ነበረ እዛ ኪችን እየሰራሁ ማለት ነው። ከዛ ያው በእናት አድርጋ ልታናድደኝ ሞከረች። ከንግግሯ እንደተረዳሁት ከሆነ ግን እናቴን አልገደለቻትም። ተመስገን አምላክ። ግን ደግሞ ከዚህ ቀጥሎ ምን እንደሚፈጠር እነሱን ካላገኘን እኮ እርግጠኛ መሆን አንችልም። እስካሁን የጠበቀ መምለክ እኮ ያሰፍረል እንዳፍሽ አድርግልኝ ናርዲዬ። ደግሞ ትያለሽ አትደውልላት እናትሽ ብቻ አንቺ መደወልሽ እንዳታቆምሽ እሺ። መርትዬ እደውላለሁ አንቺ አትጨናነቂሽ። ናርዲዬ ወድጄ መሰለሽ እንዴ እንደዚህ የምጨነቀው ሳምኒ፣ መረጃዎቹ እጇ አደረሰ ማለት እኮ እናቴን ከመግደል ወደኋላ አትልም። ተናናቂ ማርትዬ፣ ዛሬ ማታ ሁሉም ነገር መጨረሻውን ያገኛል። በቃሽ፣ እንዳርሻል እንደት? ነሽ? ያው ነኝ። ምንም ለውጥ የለኝ እና ለውጥ ከሌለው ሄዳ ሆስፒታል ሐኪም ቤት ሜዳ ያስፈልገኝ። እስከ ማታ ድረስ ይለቀኛል እና ቶሎ ካልታከምሽ እኮ ትጎጅብኛለሽ። አትጨነቂ፣ ምንም ማለት አሁን እኮ ትልቅ ልጅ ነኝ። ለነገሩ አድገሻል፣ አሁን እንደ ድሮ አይደለሽም። የምትፈልጊውን ነገር ታውቂያለሽ። አዎ አሁን የምፈልገውንም የሚያስፈልገኝንም ቢሆን አውቃለሁ። እኔም የምፈልገው እሱ ነበር እንድታድጊ፣ ትልቅ ሰው እንድትሆኚ። እንደዛ ከሆነ የእናትሽን ነፍስ ቢሆን አያሳዝነኝም። አሁንም አደግኩኝ እኮ አንቺም አደራሽን ተወተሻል። ዛሬ ግን እኮ አክስቴ አላልሽኝም። ሕመሙ አስሮስቶኝ እኮ ነው አክስቴ

እንጂማ ያለ ምክንያት የናርዶስ ባህሪ እንደዚህ አይቀየርም። የሆነ ነገር እየሸተተኝ ነው። ስሚ፣ አንቺ ምን አባሽ ነው ያደረግሽው? ምን አደረግኩ? ምንድነው ለናርዶስ ያልሻት? ምንም አላልኳት። ቋንጭ ስታይ እንጂ ልመስልሻለሁ እንዴ? እኔም እኮ ለጠላት እራሴን አሳልፊ ይመጣኝ ያደለሁ ነጥሻው ወጅኝ እንዳትመለስ ስታስቢ ከአንቺ ጋር ተባባሪ ለሆነች ሲተናገሩ ራሴ ለገመድ የምጠመጥ ይመስልሻል? እሱ ነው የሚሻለሽ። አለበለዚያ ምን እንደሚፈጠር በደንብ ጠንቅቀሽ ታውቂያለሽ። ይልቅ ኮሽ ባለ ቁጥር እየሮች ወደ ነበር እንጂ አሁንስ የሰለችኝ የአንቺ ምዝ ሚሰሩ አረባግር አስጠላሽ። አዎ በራስ መተማመን የሌለው ጉራ ያስጠላኛል። ታዲያ ቆይ በራስ መተማመን ለምን በእናትሽ ላይ የሆነ ነገር አድርጌ አላሳይሽም? እናቴ ለቀ እሷ አንድ ነገር የንችለት ሞትሽን ነው የምደግሰልሽ። ዛቻ በጣም የፈራሁት እባክሽ። ቆይ ታዲያ ምን ተፈጠረ? በሕመም ብቻ እንዴት ፀባይዋ ሊቀያየር ይችላል? ድዬ ስሜትሽን ማስተካከል አለብሽ። አክስትሽ እየጠረጠረሽ ነው። ለምን አልሽ? አሁን እኔ ጋር መታ ምን ነገርሻት ነው ብላ ስታፋጥጣኝ ነበር። ናርድዬ ባሪሽ በጣም ተቀይሮባታል። የማን ድምፅ ቅጅ ከሰማሁ በኋላ እንደ በፊቱ ከእሷ ጋር ፍጹም ሰላም ሆኖ መቀጠል ከብዶኛል። እንደዚያ አይሆንም፣ እንደ ምንም ጠንካራ መሆን አለብሽ። ማርቴ ያልቻልኩም። እኔ ትቻለሽ እኮ ናርድዬ፣ ትቻለሽ። ደግሞ ቃል ገብተሽልኛል። እጇ ሲነካኝ እናቴን የገደሉ ልጆች ሆነው ነው የሚታዩ። ልክ ስትስቅ ሳቋ የእማዬን ሞት እያጣጣመች ነው የሚመስለኝ። ታዲያ እንዴት ብዬ ነው ይህንን እያየው እንዳላየም አልፎ እኔ አልችልም። ማለት እኔ ቀሽም ሰው ነኝ፣ ማስመሰል አልችልም። ለአንድ ቃል ገብተሽልኛል ግን ደግሞ ቃሌ ለማክበር እየከበደኝ ነው። እሺ ምን ላድርግ? ናዴ ለኔ ስትይ መጠንከር አለብሽ፣ ለእናቴ ስትይ። እሺ በቃ አለምነዚህ እናቴን አጣታለሁ ያንን ቅድ የለ አንቺ ማሰማት ብዙ ዋጋ አስከፍለኛል። እሺ መርትዬ እንችለዋለን። ናድዬ በቃ ሽማሰ እኔ በቃ ውጭ ግሬ የለች። አክስቴ፣ ይቅርታ ቅድም ተነጫነጭኩብሽ መሰለኝ። እኔ እኮ ምን ሆንሽ ብዬ በጣም ግራ ገባኝ። ያው ራሴን በጣም እያመመኝ ስለነበር ነው። እንደምታየው ደግሞ ራሴን ሲያመኝ ሰው ማውራት አልፈልግም። ማውራት አልፈልግም ብልሽ ደግሞ እንደተለመደው ይከፋሻል ብዬ ነው። አይ እኔም ህመሙ እንደሆነ ገምቼ ነበር። ታዲያውን እንዴት ነሽ? አራሁን በጣም ተሽሎኛል፣ ግን ያው ሙሉ በሙሉ አልተወኝም። አይዞሽ፣ እንግዲህ ሐኪም ቤቱን እንደሆነ ፈርተሽዋል። አትጨናነቂ፣ አሁን ይተወኛል። እኔ ምንሽ ናርድዬ አቤት ባለፈው እኮ ያልኩሽን ስራ ቡቲክ ነገር ልከፍት አሰብኩኝ። ጥሩ አይደል? ቆንጆ እንደሚሆን እገምታለሁ። አዎ እንደውም በጣም ጥሩ ስራ ነው። ደግሞ ሰውም ጠይቅ ያለው በጣም አዋጭ ስራ ነው። ዋናው አንቺ ያመንሽበትን ነገር መስራትሽ ነው። አሁን ዋናው ነገር ብሩ ማግኘት ስላለብኝ ከነገ ባና ሳላሳልፈው ደስ ይለኛል። አረ ችግር የለውም መግስቴ፣ ከነገማ በጭራሽ ያለሁ። አዎ እንደዛ ከሆነ በጣም ጥሩ። ደግሞ ሱቆችንም በደንብ አይቻለሁ። እንደሱ ካደረግሽማ እንደውም በጣም አሪፍ። ስልክ የጠራ በቃ ማርቲ፣ ፈልግሽ ነበር ፈልግሽ ነበረ። ወንድምሽ ደውሎ ነበረ። ሁሉም ነገር ሰላም ነው። ለእኔም እኮ እናቴም ወንድም ደውለውልኝ ነበረ። እድሜ ላንቺን አድዬ እናቴን አትረፍሽልኝ። አረ ምንም አመሰጋገን አያስፈልገው ደግሞ ይሄ ለአንቺ ሲያንስሽ ነው። አንቺ እኮ ስንቴ ነው ከሞት ህይወቴን ያተረፍሻት? ቢሆንም አድዬ ነፍሴን የመለሽ ይልቅ፣ ዛሬ ደስታ ምሽታችን ይሆናል። እችን ሴጣን ዛሬ መቅጣት አለብን። ዛሬው ይህ ግፏ ይበቃታል። የእጇን ታገኛታለች ደግሞ

እቺ ጥፋት የማይሰለቻት ዛሬ ማጠፋቻ አይደልና። እንዴ አክስቴ፣ እኔ እሷ ነገር ለብኛል። ድጋሚ ይለመደኝ፣ ድጋሚ ይለመደኝ። ይህ እኮ በየቀኑ የምታዜ የሚብዛይ ነው። ልክ ብለሻል አክስቴ። ታግዛናት፣ ታግሰናት፣ ነግረናት ካልገባት እሱን ያለን አማራጭ እና ድይ። ሳላውቅ እኮ ነው። አታውቂ ነው፣ ይህን እኮ ሁሌም ነው የምትይው እረ፣ ናድዬ እባካ፣ እረ እባካችሁ፣ እባካችሁ፣ ሳር የሚቻለፉ እባካችሁ፣ እባካችሁ፣ ተለመን እባካችሁ። ማርቲ፣ ይህንን ድምፅ ማስቀዳሽ ያለ ምክንያት አይደለም። አንድም ሰው የንየሙት ምክንያት የገዛ እህቴ ብነግሬው አያምንሽም። ለዛም ነው ይህንን እንድትቀጪ ያደረኩት። ሳምሪ ብዙ ጊዜ ልዝገድ ላይ ሞክረ እንቢ ብሏታል። አሁንም ለእኔ አትተኛም። ነገር ግን አንድ የምልሽ ነገር ቢኖር ናርዶሴ ትምህርት ቤት ጨርሳና በራሷ አሳትቶ ይህንን ለፖሊስ እንዳትሰጪ ይህንን ቃል እንድትገቢልኝ እፈልጋለሁ። ናርዶሴ አሁን ላይ ዘመድ ያስፈልጋታል። ለዛ ነው። ሌላኛው ደግሞ ልጄን አደራ፣ መቼም እንዳትለያት። ልጄን ከዛች አውሬ ማዳን የምትችው አንቺ ብቻ ነሽ።